አለ ገና ሱሪ የበጠለባት መትወልዳለች በቃ ለዘር መትወልዳለች። ያዩ አይመስልም እ ምን አምስት መቶ ሺህ የሚከፈለው ቪላ ቤት ያለው ጠይም ዘለግ ያለ ጠይም ዘለግ መደብ ያለው አው እንዲህ አይነቱን ባገኝ እህትን ያልደረው የስራውን ነገር ሰውም ገገመ ስራውም ጠመመ የሰጠኝ ባርክልኝ የቢሮ ኪራዩም ደረሰ እንዴት ነህ ወይ ሰላም እንትን ወንበር ነገር የለም ቦርሳ ውድ ነው ውድ ቦርሳ ነው ታታታ አጠቃላይ ኮሚሽን ስራ የፈለግሽውን ስራ እጅሽ ላይ በሰዓቱ ነው ከች የምናደርገው በየት መሬት ይዞታው ነው የፈለግሽው ያለ ቀለት አለ እጃችን ላይ ጫካሁላለሁ ጫካ ሁሉ አለ፣ ሀይቅ ያለ ሁሉ ጫካ አለ፣ ፈለሹ ነገር አለ። በቀብር እናስፈጽማለን። ኤቨሪቲንግ ነው የምንሰራው። ኢቨንት ኦርጋናይዘር በይን። በቃ ምን የቀረ ነገር አለ? ካአሁን እኔ ምን ልቅሶኛ የሚመስለው ኔ ምን ልቅሶኛ ይመስላል? ስራውን ነው እንጂ ስራውን ነው። ምን ምን እናቅርብልሽ? ምን እናዘጋጅ ምን እናዘጋጅ? እንትን ማስታወቂያችሁን አይቼ ነበር። ማስታወቂያ፣ ማስታወቂያ አንስራ ለሚገርም ነገር የሚሆን ፕሮዳክሽን ያለቀ ነው። ቢልቦርድ በየከተማ አይን ቦታ ላይ ተክለናል ነው ገዢ አለ እ ገዢ አለ። ምትፈልጊ ሻጭ ሁሉ አለ። ረባክ ረባክ፣ እኔ ምን ሌላ ጉዳይ ነው የመጣሁት ሰው የለም። አይደለም ሰው ከአረባ ጋር የመጣች የፈረንጅ አበሻ ቆንጆ አድርጋ የምትሰራ እልል አለ። አረ እባክህ ደ ሰው እንጂ ተግባባ ነው ደላላ፣ ተው እንጂ ቀስ እንጂ ጆሮ ይሰማል። እሺ ወአጓጓሽጓሽጓጓሽ የእኛ ስራ ስልክ አስቸጋሪ። ሄሎ አቤት። ሁለት መቶ ካሪ አለ። ገዢ አለ ሻጭም አለ። ምንም ችግር የለም። ስንት አልከው? አቅም ነጥ

እንደ አለ እጃችንን ልሽእን እጃችን ላይ አለ። አሁን ሶስት ያለቀ አለኝ። አንቺ የምትፈልጊው ነገረኝ። እሽ ላቁጭ ማድረግ ነው በቃ እቀስ እያልክ ግን ትጮህብኝ። የስራ ምን አይነት ይሁንልሽ? ምን አይነት ተንከራተትኩኝ። ትዳር እናገናኛለን የተፋታና ማቶ እኔ አሁን የፈለግኩትኝ እንደው ትንሽ ወገቤን ማመ የሚያረገኛል፣ እንደው ደና አርጎ ማሳጅ ባለሙያ አለ ለማሳጅ ራሱ እል የተባለ። እባክህ አንተ ልጅ ምንድን እባክህ አታስጮኸኝ። የማሳጅ ቆይ ልጨርስ እንጂ ወሬን መጨረስኩኝ። አንተ እኮ ነው ቀደም ቀደም እያልክ የምታወራው። ተው እንጂ አይ ቀደም እንዳልኩኝ ቀደም ማልክብኝ። ተው እሺ። ምን ደማል? እሺ ምን ላርግ እንደው ምትፈልጊው እኔ አሁን ትዳር ነው የፈለግኩትኝ። ለትዳር የሚሆነኝ ሰው፣ መልካም ጥሩ ሰው እሱን ነው የፈለግኩትኝ። እና ምን መሰለ አንቺ ፈልገሽ ቁመናው፣ መለሉ ረዘም ያለ እስቲ ያንተም ለነገሩ ቁመህ ማላየው፣ ግን ደህና ነህ እንዲህም ምንም አትልም። ረዘም ያለ መለሉ፣ እንደው ረዘም ያለ ቢሆን ደረቱ ያለ ጠይም ዘለግ ያለ ይሄ አስቴር ሙዚቃ ላይ ያለው ታጣቂው፣ ጎራዴው ጎራዴው አያስፈልግም። እንደው ዘለግ ያለ ዘለግ ያለ ረዘም ያለ ጸጉር ያለው ሰው ይሁን፣ መላጣ እንዳይሆን እንደው መላጣ አልወድም። ይበቃል፣ በኛ ይበቃል

ታዲያ ማን አለ እዚህ? ሌላ ሰው አለ እንዴ? ምን ሆነህ ነው? ከሀያ አምስት ነው። ምን ነው እንትን በዛ በዛ በይ አለኝ ስትለኝ ሁሉ ነገር እጄ ላይ ሁሉ ነገር እጄ ላይ ብለህ ይላል አለ እኮ እሱን እኮ ነው፣ ከሀያ አምስት ያዝልኝ

አለ። ገና ሱሪ የበጠለባት መትወልዳለች። በቃ ለዘር መጥተው ነው የሚያየው አይመስልም። ምንም ችግር የለም። ቅናና እንትን ነው አለ። እሺ እሺ እሺ። እኛ ስራ ገባኝ እኮ እድሜውን ነገርኩ። እድሜውን ቁመናውን። እሺ ወር ገቢ የወር ገቢው የወር ገቢው

በወር 500 ሺህ ጠይም ዘለግ ያለ፣ ጠይም ዘለግ ያለ፣ ከ20 እስከ 25 እድሜ፣ 500 ሺህ በወር። በአመት ምን ሆነ ነው? በአመት ማን እኮ ይገኛል። ቤት ያለው አፓርትመንት እና ኮንዶሚኒየም የሚባል ነገር አልወድም፣ እንዲሁ አልወድም። እኔ እንደው ይገርማል። ከሰው ጋር መነካካት የሚባል ነገር አልወድም አንዴ በዚህ ጋር ወድፊ አንዴ እዛ ጋር ልብስ አስጪ እንዴ በ አልወድም እንደው አልወድምና ቪላ ቤት ያለው ቪላ አዎ ሰፋ ያለ ሰፋ ያለ ቪላ አዎ ቪላው ምን አይነት ይሁን ሰፋ ያለ እንዳይወጣ ጅም የሚሰራ አላልኩም ቅድም አዎ ጅም የሚሰራ እኮ ብያለሁ እዛው እዛው ጅም ያለው እንዳይወጣ እዛው ጅም ያለው ቢሆን መዋኛ ገንዳ ያለው ቢሆን ቤት ውስጥ በረንዳም ላይ ይሁን ችግር የለውም

አፌ ላይ እኮ ነው። እግዚአብሔር ይስጥ እሱ እሱ ጥሩ ነው ሞዴል እሱን አድርግልኝ። እሱ ያለው ሌላ ምንም በቃ ይሄ ያለው ሌላውን እንኳን እኔ አሟላለሁ። ችግር የለውም እኔ አሟላለሁ። ጠይም ዘለጌ አለ። ጠይም ዘለጌ አለ። ከሀያ እስከ ሀያ አምስት አምስት መቶ ሺህ ሞር የሚከፈል አዎ ቪላ ያለው ቪላ ያለው የራሱ መኪና ያለው መኪና ያለው መኪናው፣ አዎ ሃያ ሃያ አዎ፣ እሱን አለ። እግዚአብሔር ይስጥ እንደው የተባረክ። ቆይ አለ፣ ምን ነው ታዲያ? እጅ ለአንቺ አይሆንም ማለት፣ ለእህቴ ነው ማለት። ምን ማለት ነው? ለእህቴ ምን ማለት። አምስት መቶ ሺህ የሚከፈለው አዎ፣ ቪላ ቤት ያለው፣ ጠይም ዘለግ ያለ ጠይም ዘለግ ዴም ደብሉ ያለው፣ አዎ። እንዲህ አይነቱን ባገኝ እህቴን ያልደረውም እንደ ማለት ሴት መጥቶን ይሄን ሁሉ ይፈልግሽ? አንቺ እኔ ምን ያንሰኛል? ሲጀመር ይሄ ሁሉ ካለው አንቺ ጋር ምን ያመጣል? እኔ ምን ያንሰኛል ነው እ ምን ማለት ነው? ለምን ማስታወቂያ ታወጣላችሁ ታዲያ? ማስታወቂያው ምን ያረጋል? ትዳር እንገናኛለን። ታዲያ ማስታወቂያው ምንድነው? አምስት መቶ የሚከፈለው ይኸውልሽ፣ እህት ያለች እህት የባት ኖር ያክስቴ ልጅ አለች፣ እንደው ማክስቴ አለች። ኧረ ወዲያ፣ ምን ይመስላል? አንድ የስራ ስልክ እ የስራ ስልክ። ሄሎ አቤት፣ አቤት፣ አቤት። ማስታወቂያው ታዲያ ምን ይሰራል? አቤት አለ አለ አለ አለ ብቻ ሁሌ ደላላ አለ ያለቀለታል ምን